በመዋዕለ መክስምያኖስ ንጉሥ ንጉስ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 11 በዝች ቀን በንጉስ መክስምያኖስ ዘመን ቅዱስ ቴዎቄጤኖስ በሰማይትነት አረፈ። ይህም ቅዱስ አስቀድሞ ወታደር ነበር። ትጥቁን በንጉሱ ፊት ጥሎ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። ከእርሱም ጋር ብፅዕት እስክንድራ አለች። ንጉሱም ሰምቶ ተቆጣ። ልብሱን አስወልቀው የሴቶች ልብስ አልብሰው ከሚፈትሉ ሴቶች ጋር እንዲጨምሩት። ከዚያም የጋለ የብረት መንኮራኩር በላዩ አድርገው ዘቅዝቀው ቁልቁል እንዲሰቅሉ ታዘዘ። ሁለተኛም እንዲህ ብሎ አዘዘ፣ የፈላ ቅጥራን የተመላ ወጭት አምጥታችሁ ወደ ጆሮ ውስጥ ይደርስ በራሱ ላይ ድፉበት። ደግሞ ከተሰቀለበት አውርደው ከእስረኛዋ እስክንድር እስክንድራ ጋር በፊቱ እንዲያቆሙ ታዘዘ። ከዚህም በኋላ ምላሱን እንዲቆርጡ ታዘዘ። በህሊ ቅዱሳን በአንገቶቻቸው የሚካበዱ ድንጋዮችን አስረው በኤፍራጥስ ወንዝ ውስጥ እንዲጥሏቸው አዘዘ። በዚያም ተጋድሏቸውንና ምስክርነታቸውን ፈጸሙ። ስጋቸውንም ምዕመናን አግኝተው በስውር ቦታ ቀበሩት። በረከታቸውም ከእኛ ጋር ለዘላለሙ ይኑር አሜን። ሰላም ለቴዎቄጤኖስ ዛድሃኖም ታጉሎ ተመትሮ ልሳኑ ይክለ ለነቢ በቃሉ ያብጥሎ ለእስክንድራ ብጺት እንተ ተሳተፈት ገድሎ እብንኒ ዘመኮንን ሰቀሎ ከመልጥራ ጸምር ለክሳዱ ቀሎ። በዝችም እለት ደግሞ ተጋዳይ የሆነ ኤጲስቆጶስ አባ ባስሊኦስ በሰማይትነት አረፈ። ይንንም ቅዱስ የኢየሩሳሌም ሊቀ ጳጳሳት አባ አርሞን ከሌሎች ኤጲስቆጶስ አጋራ ሾመው በታወቀና በተወሰነ ቦታ ላይ አይደለም እምነት በሌላቸው በአረማውያን አገር ይሰብክ ዘንድ ላከው እንጂ። ይህም ቅዱስ ወደ ካዲያን አገር ገብቶ የከበረ ወንጌልን ሰበከ። እነርሱም እየደበደቡ በአገራቸው ሁሉ አዞሩ። ደግሞ ወደ ሰሩዑና አገሮች ገብቶ የከበረ የወንጌል ትምህርትን አስተማረ። እኩሌቶቹ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ያላመኑት እኩሌቶቹ ካዲያን ግን አሳደዱት። ከከተማ ውጭ ወጥቶ በዋሻ ውስጥ ተቀመጠ። የዛች አገር ሰዎች እግዚአብሔርን ወደ ማወቅ ይመለሱ ዘንድ በአንድ ልጁ ልጁም የሚያምኑ ዘንድ ስለዚያች አገር ሰዎች አዘውትሮ እግዚአብሔርን ማለድ በዚያንም ሰሞን ለእርሱ ለአባቱ አንድ ብቻውን የሆነ የመኮንኑ ልጅ ሞተ። አባቱም ታላቅ ሐዘንን አዘን መኮንኑም አባ መኮንኑ አባቱም በሕልሙ ልጁን አየው። እርሱም በፊቱ ቆሞ አባቴ ወይ፣ እነሆ እኔ በታላቅ ጨለማ ውስጥ ነኝና ወደ ክርስቶስ ስለ እኔ ይጸልይልኝ ዘንድ ኤጲስቆጶሱ አባ ባስሊዮስን ጠርተ ለምነው ሲለው ነበር ከእንቅልፉም በነቃ ጊዜ ደንግጦ ተነሳ ከእርሱም ጋራ የአገር ታላላቆችን ይዞ ወደ ቅዱስ ባስሎስ ቤት ሄደ። ከርሱም ጋራ ወደ ከተማ ገብቶ ስለ ልጁ እንዲጸልይለን ለመነው። እርሱም ልመናውን ተቀብሎ ወደ ከተማ ገባ። በመኮንኑ ልጅ መቃብር ላይም ጸለየ። ያን ጊዜ መኮንኑ ልጅ ድኖ በዝቡ ሁሉ ፊት ተነሳ። መኮንኑም ሕዝቡም ሁሉ በክብር ባለቤት በጌታችን ኢየሱስ ክርስቶስ አመኑ። ካገርም ሰዎች ብዙዎች አምነው የክርስትና ጥምቀትን በቅዱስ ባስሊዮስ እጅ ተጠመቁ። በዛችም ሀገር ታላቅ የክርስቲያኖች ጉባኤ ሆነ። ክፉዎች ሰዎችም ቀንተውበት በጠላትነት ተነሱበት። በክርስቶስ ከማያምኑ ጋር ተሰብስበው ወደ ሸንጓቸው አደረሱት። ይህን ቅዱስ ባስሊዮስን ታላቅ ግርፋት ገረፉት። ነፍሱንም በጌታችን እጅ እስከሰጠ ድረስ እያሰቃዩ በዛች አገር አዋሉት። በረከቱም ከእኛ ጋር ለዘላለሙ ይሁን አሜን። ሰላም ለባስሊዮስ ለእግዚአብሔር ጸማዱ እምኤጲስቆጶሳት አዱ ሶበይ ተወክፈ ቃሎ በግዝፈተ ልብ ወበብዛ እበዱ ሰሚዮ ነገረ ራእይ ማፈ ወልዱ መኮንና ሀገር ካዲ ተጠምቀ በእዱ በዝ ጭምለት ዳግመኛ ከተሳቱ ቅዱሳን አንዱ አባ አሌፍ አረፈ። ደግሞ የአውሳብዮስ፣ የኤፍሬም፣ የአርቃዲዮስ የሰማይቱ ኤልያስ መታሰቢያቸው ነው። በረከታቸውም ከኛ ጋር ለዘላለሙ ይኑር፣ አሜን። ሰላም ለአሌፍ እንተ ተቀደሳ በኪደቱ ለብሔር አጋዚ ብሔረ ፍልሰቱ አመ ፍልሰት ይምጻ ምስለ ቅዱሳን ተሳቱ አመያ